ባለፉት የለውጥ ዓመታት የኢትዮጵያ ሕዝቦች በኢኮኖሚ በፖለቲካና በማህበራዊ መስኮች እኩል ተጠቃሚነት የሚያረጋግጡ በርካታ ተግባራት መከናወናቸው ይነሳል። ከለውጡ በፊት ሀገሪቱን ይመራት በነበረው የፖለቲካ ፓርቲ በኩል ይስተዋሉ የነበሩ ክፍተቶችና ጉድለቶች እንዲስተካከሉ ከፓርቲው ውስጥ ባሉ አባላትም ሆነ በህዝቡ ዘንድ በተለያዩ መንገዶች ተደጋጋሚ ጥያቄዎች ይቀርቡ እንደነበረ የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ተናግረዋል። ይሄ ለውጥ እንዲመጣ በርካታ ገፊ ምክንያቶች ነበሩ። በተደጋጋሚ ጊዜ በወቅቱም የተገለጸ ነው። በየአመቱን በምናደርጋቸው የመታሰቢያ ፕሮግራምም እንደዚህ ጉዳዮች እያነሳን የነበረበት ጉዳይ ነው ማለት ይቻላል። በወሳኝ መልኩ ለውጡ አዲስ ነገር የመሻት ህዝቡ በተለይ ህዝቡ ጋር አዲስ ነገር የመሻት አዲስ ነገር የመሻት ከምንስንልም በወሳኝ መልኩ የአስተዳደራዊ ስርዓቱ መንግስት በወቅቱ የነበረው መንግስት ጋር የነበሩ ጉድለቶች፣ ስህተቶች ጋር ተያይዞ እነዚህ ጉዳዮች እንዲሻሻሉ እንዲቀየሩ በከፍተኛ ሁኔታ የሞገተበት ሁኔታ ነው የነበረው። ለውጡን ተከትለው እንደ ሀገር ከተሰሩ ስራዎች መካከል ዜጎችን በኢኮኖሚ በፖለቲካና በማህበራዊ መስክ እኩል ተጠቃሚ የሚያደርጉ ስራዎች በትኩረት ተሰርተዋል ብለዋል። በኢኮኖሚ ስርዓት ውስጥም ኢኮኖሚው ህዝቡ ባለው ሀብት እና ሪሶርስ ልክ እኩል ተጠቃሚ ከመሆኑ ጋር ፍትሃዊ ተጠቃሚ ከመሆኑ ጋር ተያይዞ በህዝቡ ውስጥ በተለያዩ የነበሩ መድረኮችም ስብሰባዎችም በማህበራዊ ሚዲያውም በተለያዩ ሚዲያዎችም ይሞገት የነበረበትና ትክክል አይደለም የሚል ጥያቄዎች ይነሱ የነበሩ፣ መንግስት ደግሞ እነዚህ ጉዳዮች ይዞ በአግባቡ በፈቶ ከመሄድ ጋር ተያይዘው በአዳዲስ ሳቢያዎች ላይ ጉዳዩን ቃኝቶ ለውጡ እንዲመጣ ምክንያት አድርጎታል ማለት ነው። የዜጎችን ዲሞክራሲያዊ መብቶች ለማስከበርም የዲሞክራሲ ተቋማትን የማደራጀትና ክፍተት የነበረባቸውን ደንቦችና ህጎች የማሻሻል ስራ መሰራቱን አቶ ሞገስ ተናግረዋል። የዲሞክራሲ ጥያቄ እንዲመለስ ከማድረግ ጋር ተያይዞ የተሟላ ዲሞክራሲ ስርዓት በስሙ ካልሆነ በስተቀር የተሟላ ዲሞክራሲ ከማረጋገጥ ጋር ተያይዞ ሰፊ ችግር የነበረ ከመሆኑ ጋር ተያይዞ እነዚህ መሆን አለባቸው፣ መፈጸም አለባቸው፣ መከናወን አለባቸው፣ መረጋገጥ አለባቸው የሚል በተለያየ መልኩ የነበረበት ሁኔታ ከመሆኑ ጋር ተያይዞ እነዚህ በርከት ባሉ መልኩ ይነሱ የነበሩ የለውጡ ፍላጎቶች ተደማምረው በስልጣን ላይ ባለው ገዢ ፓርቲ ውስጥም ድርጅት ውስጥም እነዚህ ለውጡ ተገቢ ነው የሚለው ኃይል ጋር በውስጥም ከውጭም ጋር ተመጋግቦ ለውጡ እንዲወለድ ምክንያት ሆነዋል። ማለት ዜጎች በመደመር እሳቤ ተሰባስበው ለሀገራቸው እድገትና ብልጽግና እውን መሆን የበኩላቸውን ሚና የሚጫወቱበት እድል በለውጡ እንደተመቻቸም ተጠቁመዋል።